አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወዳጆች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት እንዴት ናችሁ? በአዲስ ቪዲዮ ዛሬ ብቅ ብያለሁ። ተናፍቃችኋል። ላይክ እያደረጋችሁ ገባ ገባ በሉ። በአዲስ በተለየ በሚያምር ደስ በሚል በሚያጓጓ ቪዲዮ በው ሰሞኑን ሰሞኑን እንደምታውቁት በየቦታው ሰርግ ነው ብያችኋለሁ። እና ተጋቡ ተጋቡ። ያላገባችሁ ወይም ማገባት ለማግባት ዝግጁ ላይ ዝግጁ ሆናችሁ ያላችሁ ማለት ነው አጭሩ ተጋቡ ተጋቡ ተጋቡ፣ እሺ። እና ዘንድሮ ያላገባ መሸማ ያገባ አይነት ነገር እንግዲህ ጽናት እና ኪራ

ሊጋቡ ነው እላችኋለሁኝ። የኪራ አባት ወስነዋል። የኪራ አባት ጥሩ ሰው ናቸውና እነዚህ ሁለት ጥንዶችን ሊያገናኙልን ወሰኑ። ኪራ አራቱ ማመት ከሚያቅተው ድረስ እውነት አባቴ ነው እያለ ነበረና የመዲያም ቅመሞችም የእኛ ነው ህይወት እንደ የጽናት ህይወት ቀይርልን እያሉ ነበር። ከመሊያም ቤት አወጣው ዲንገት በቤታችን ላይ የደስታ ህይወት ፍቃን እያሉ ዱዓይ ያደረጉ ነበር። በኮሜንት ፈገግ አድርገውኛል ማለት ነው። አብዛኞቹ ይሳካላችሁ የኔ የዋሆች፣ አብሽሩ ይሳካል። እና በተረፈ ሀባቢ እንግዲህ ሰርግ ተጠርታችኋል ማለት ነው። ያው ዛሬ በዚህ ቪዲዮ የመጣሁት በሌላ ቪዲዮ ነበር የተዘጋጀሁት፣ ግን ድንገት እነዚህ ጥንዶች ሲሞሸሩ ሳይ በቃ አላስቻለኝም። ደስታዬ እንደምን አልገልጽም። አብሬያችሁ ሳዝንከርሜ ቤተሰብ አይደለም ወይ ቤተሰብ ለመቼ ነው በሚለው በዚህ ቪዲዮ መጣሁላችሁ። ያልሰማችሁ ስሙ፣ ደስ ይበላችሁ። እንግዲህ ሊሞሸሩ ነው ሁለት ቀበጦች በሰሞኑ ሙሮና እና አሁን አርቀው የራሳቸውን ሕይወት ሲመሩ የደስታ ሕይወት ሲጀምሩ ለነኪራም ተመኝታችሁላቸው ነበር። አብዛኞቻችሁ የተመኛችሁት ተሳክቷል ለማለት ያህል ነው። እንኳን ደስ ያላችሁ። ለሰው ደስታ ለእነሱ ይስጣችሁ። በሙሉ አዲስ ነገር አለ። እንዲህ እንዲኳ እሺ ብለው ሰርግ ዝግጅት ላይ ናቸው። ለመሞሸጥ እየተዘጋጁ ነው። እንግዲህ ኬራ በጣም ነበር የሌነገጠ የአባት ውሳኔ አስደንግጦት ነበር ማመን እስከሚያቅተው ድረስ። አንዳንዴ ደስታም ድንገት እንትን ሲልባችሁ ያስደነግጣችኋል አይደል? ልክ እንደዛ በጣም ነበር የሌነገጠው። እና እንግዲህ የጽናትማ አባት ደስተኛ እንደሚሆን ተስፋ እናደርጋለን። ጽናት የአባቷ ነገር ሞቷ ነው ታውቃላችሁ፣ ምችም ሁላችሁም እንደምታውቁት እና በተረፈ ላይፍ ሸር አድርጉ ማለት ነው ወዶች፣ እየ ላይፍ ሸር እያለጋችሁ ቪዲዮ እስከመጨረሻ ላይ ማየት ነበሩ። እና በጣም ቆንጆ ፕሮግራም እንደሚመጣ በሚቀጥለው ተስፋ እናደርጋለን የሰርጋቸውን ቪዲዮ ዛሬ ግን በጣም ደስ ባቸው ነበር። ናሆሜን ሙሮ በጣም ደስ ባቸው ነበር። ከነኪራ በላይ ከደስተው እየዘለው ደስታቸውን መቻል አቅቷቸው ነበረ። እንግዲህ እናንተም የተሰማችሁን ስሜት ደስታችሁን ግለጽላቸው፣ መልካም ነታችሁን በኮሜንት አስቀምጡ። ወይም ቪዲዮውን ያላያችሁ ትገልጻችሁ ማየት ትችላላችሁ። መልካም ደስታ፣ መልካም የደስታ ሰርግ ያድርገው አላችኋለሁ። ሀባይቤ እንግዲህ መልካም ሁሉ እንግላችኋለሁ። የተጣላችሁ ሁሉ እንደዚህ ታርቃችሁ እንደነ ኪራና ፅናት የምትደሰቱ ያድርጋችሁ፣ አይላችኋለሁ ምንላችኋለሁ። እና ያው በተረፈ እንደምታውቁት ከሚወዱት ጋር መኖርን ያህል ነገር የለም። እውነት ያሳዝኑኝ ነበር። ብዙ ጊዜ ተጣልከው ብዙ ነገር ሲያሳልፉ እውነት እስከሚመስለኝ ድረስ ነበር አብሪያቸው ያዝንኩት። የኪራ አባት ወይን ነበሩ፣ እስከ ዛሬ እንዲህ መተው ቢገላግሉን። እስከ ዛሬ ድረስ እንጨነቅ እንጠበብ፣ አንድ ቀን መተው እንዲህ ይገላግሉን ማለት ነው። እናንተ ለዚህ ቀን ያብቃችሁ፣ ይፈጣላችሁ። ታርቃችሁ ያደስታችሁ በማየት ያብቃን እና ላይክሸር እያደረጋችሁ እያደረጋቸው ቪዲዮ እስከመጨረሻ በማየት ሞክሩ። ነብራችሁኝ ደግሞ ስለቆየችሁ አመሰግናለው። የተሰማችሁም በኮሜንት አሳውቁኝ። ይላችኋለሁም እና ሀባይ ቤት በያላችሁበት ያለ ስነ ስርዓት ይታያል። ቶሎ አይጠብቃችሁ። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ፣ በእነ ኪራ ሰርግ እስከምንገናኝ ድረስ በቃም ቆይታ ይሁንላችሁ። ሻላ ይካልድጉ። አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ሀገራችንን ሰላም ያደርግልን ከመዳን ቤት አውጥቶ የጽናት እና ኪራ ታሪክ እንደተቀየሩ ታሪካችን ተቀይሮ እኛም በሀገራችን እንድሰር ያደርገን። አባይ ቤል እና ሰላም ሆኖልኝ። ይህ ቪዲዮውን አላስረዝምባችሁ፣ ከዚህ የበለጠ አላስረዝምባችሁም። መልካም